ጾመ ሐዋርያት በወርኃ ሰኔ ስለሚጾም በምእመናን ዘንድ የሰኔ ጾም በመባል ይታወቃል፤ ከሰባቱ የዐዋጅ አጽዋማትም አንዱ ነው። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን፣ በአገር ውስጥም ሆነ በውጭ ያላችሁ ውድ ኦርቶዶክሳውያን በሙሉ እንደምን ሰነበታችሁ? በቸርነቱ ብዛት ጠብቆ ለዚች ቀንና ለዚች ሰዓት ዕድሜ ለንስሐ ሰጥቶ ያደረሰን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለይምና እናቱ ቅዱስ ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁን። እንኳን ለብርሃነ እርገቱ በሰላምና በጤና አደረሰን አደረሳችሁ። በዛሬው መርሃ ግብራችን እንደተለመደው ስለ ጾመ ሐዋርያት ወይንም የሰኔ ጾም በጥቂቱ እንላለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በትሕትና እየጠየቅን ቪዲዮውን ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንድትደግፉን በትሕትና እየጠየቅን አሁን ወደ ዕለቱ መራክብራችን እናመራለን። አብራችሁን ሁኑ። አረገ በስባት አረገ በልታ የሐዋርያትን አስተምሮ የምትከተለው ቅድስት ቤተክርስቲያን ሁሉ በስርዓት እንዲሆን ስለሚገባ ለጾምም ስርዓትን ሰርታለች። በዚህ መሰረት ሰባት የዐዋጅ አጽዋማትን አውጃለች። ከእነዚህም መካከል ጾመ ሐዋርያት፣ የሐዋርያት ጾም ወይንም በተለምዶ የሰኔ ጾም አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለ ጾሙት አስቀድሞ የጴንቴቆስቴ ጾም ወይንም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከዛሬ የምንጠቀምበትን የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበር ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርትህ ግን የማይጦሙት ለምንድነው? ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ በማለት እንዲጾሙ አዟቸዋል። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትና ቀሳውስት የሚሾሙትም በጾምና በጸሎት ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 3፣ እንዲሁም ምዕራፍ 4 ከቁጥር 25። የሐዋርያት ጾም በሦስተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ዲድስቅልያ፣ በአራተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀለሜንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንቲኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያውያን አበው መሰረትነት የኦርቶዶክሳዊት ቤተክርስቲያን ምእመናን ሁሉ የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጰራቅሊጦስ ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ አምሳኛው ቀን ለአስር ቀናት ድረስ በጾምና በጸሎት ቆይተዋል እነዚህንም አስር ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ ጽናን እሰጣችኋለሁ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው፣ ወላጆች እንደሌላችሁ ልጆች አልተዋችሁም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት፣ አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ጾመ ሐዋርያት ድኅረ ጰራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ ሁለት ዓላማ ነው። አንደኛው ስለተሰጣቸው ተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ በዚያ አርባ መዓልትና አርባ ሌሊት ጾሟልና እነርሱ ደግሞ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ስለት ከተቀበሉ በኋላ ጾምን የስራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብ በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከበራክሊቶስ አንድ ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጳራቅሊጦስ እስከ ሐዋርያት ባል ወይንም ሐምሌ አምስት ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ። ይህም የተደረገው የቅዱስ ጳውሎስና የቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነትን የተቀበሉበትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፈ ዲድስቅልያ ደግሞ ሐዋርያት አርባ ቀን እንደጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንደተሰማሩ ያስረዳል። እንዴት መጾም አለብን? ጌታችን መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ፊትህንም ታጠብ በስውር የሚያይ አባትህም በግልጥ ይከፍልሃል፣ በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18። በዚህም ትምህርቱ እርሱ የሚወደው ጾም ምን አይነት እንደሆነና እንዲሁም የማኅበርና የግል ጾም መኖሩን እናንተም ስትጾሙ፣ አንተ ግን ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነቱ እንደሆነ ነቢያት አስቀድመው የበደልንስ ስራት ትፈቱ ዘንድ የቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራንስ ለተራበ ትቆርስ ዘንድ ስደተኞችን፣ ድሆች ወደ ቤትህ ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድህ እንዳትሸሸግ አይደለምን? ብለው ጽፈዋል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ ስምንት ። አባቶቻችን እንደሰማነው እንደተማርነው መቼም የማይጾሙ እና መቼም የማይበሉ በቤተ ክርስቲያን ትምህርት መቼም የማይጾሙ ወይም ሁሌም የሚበሉ የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከእነዚህም መካከል ይሄ የእግዚአብሔርን ቃል መመገብ ለእርሱና ለቅዱሳኑ ምስጋና ማቅረብ መልካም ነገርን መስማት ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ የእግዚአብሔርን ቃል መመገብ ምስጋናውንም ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ስጋን ተክተው የሚወጡ አይደሉም ሁል ጊዜ ሙሉ የህይወት ዘመናችንም ልናደርጋቸው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት ከነዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉት ነገሮችም አሉ። እነዚህም የኃጢአት ስራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር ክፉ ማድረግ እና ከነዚህም የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁል ጊዜ ከነዚህ መጾም ያስፈልጋል። በስህተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፤ በማንኛውም ጊዜ የሚጾሙ ናቸው እንጂ ይህም እግዚአብሔር ለአባታችን አዳምና ለእናታችን ሔዋን መልካምና ክፉን ከሚያስታውቀው ዛፍ አትብሉ ሲል መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነው። በጾም ወቅት በፈቃዳችን ሥጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩንን መልካም ነገሮች ከጾሙ በኋላ ይዘናቸው ልንቀጥል ይገባል እንጂ። በጾም ወቅት የተውናቸውን የሚጎዱ ነገሮችን ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም፣ እንደ ተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህንን ስናደርግ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርንም ክብር በኋላ ሆኖ ይጠብቀሃል። የዚያን ጊዜ ትጠራለህ፣ እግዚአብሔር ይሰማሃል፣ ትጮሃለህ፣ እርሱም እነሆኝ ይላል እንደተባለው ይሆንልናል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 8 እስከ 9። የሰኔ ጾም የክርስቲያኖች ሁሉ ወይንስ የቄሶች ብቻ? የሐዋርያትን ጾም አንዳንዶች የቀሳውስ ጾም ሲሉት ይሰማል። ይህም ከአሰያየሙ ጋር የተያያዘ ብጅታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾመውም ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይንም ቄሶች ናቸውና ጾሙም እነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በሕዝቡ ዘንድ ይህ ስለሚታወቅም ጭምር ነው ይህ አስተሳሰብ የመጣው። ቤተ ክርስቲያን ግን ይህንን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመን ሳይል በ40ና በ80 ቀን የተጠመቀና ዕድሜው ከሰባት ዓመት በላይ የሆነው ሁሉ እንዲጾም አውጃለች። እኛም በእነርሱ ስርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን ሌሎችንም አጽዋማት አክብረን መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኗል። ፍትሐ ነገሥት አንቀጽ 15 ቁጥር 586 የሐዋርያት ጾም የእኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሰረትነት ታነጻችኋል እንዳለ በሐዋርያት መሰረትነት ላይ ለጣነጽን ለእኛ ለክርስቲያኖች የሐዋርያት ጾም የእኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርከንና ሰላምንና ፍቅርን፣ ጤናን እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያን አገልጋዮችም አገልግሎታቸውን እንዲባርክላቸውና ምዕመናኑም ወደ እግዚአብሔር መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን በመከተላቸው ዓለምን ዞረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በጥባት መከራ መቀበላቸው ይታሰባል። ምዕመናን እና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይና ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል። በመሆኑም የ2017 ዓመተ ጾመ ሐዋርያት ወይንም የሰኔ ጾም ሰኔ 2 ቀን 2017 ሰኞ ይገባል የሚፈታውም ሐምሌ 5 ቀን 2017 ዓመተ ምህረት ነው የእግዚአብሔር ቸርነት የእመቤታችን አማላጭነት የቅዱሳን ሐዋርያት ጸሎት ይርዳን አሜን ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን ውድ የሆኒቲዩብ መንፈሳዊ ቻናል ተከታታዮች ወዳጆቻችን ለዛሬ ያዘጋጀንላችሁ መርሃ ግብር ከብዙ በጥቂቱ ይህንን ይመስላል። በቀጣይ ደግሞ በሌላ መርሃ ግብር እስከምንገናኝ በእያላችሁበት፣ ሰላም እግዚአብሔር ከእናንተ ጋር ይሁን። ቪዲዮውን ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ለእህት ወንድሞቻችን ደግሞ ሼር በማድረግ ለቻናሉ አዲስ የሆናችሁ ወይንም ዛሬ ለመጀመሪያ ጊዜ ይህን ቪዲዮ የምትመለከቱ እህት ወንድሞቼ ደግሞ ቻናሉን ሰብስክራይብ በማድረግ ቀጣይ የምንለቃቸውን የተለያዩ መንፈሳዊ መርሐ ግብራት እንዲደርሳችሁ ማድረግ ትችላላችሁ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ይቆየን።